የናፈቀኝ ቢኖር ማለት ነው ሀይሚና ብሩክ በፍቅር የሚመጡበትና ቤተሰብ ዛሬ የሆነ ነገር ላስቸግራችሁ ነው የመጣሁት። ቶሎ ቶሎ ብላችሁ ሀይሚን ሁለት መቶ ሺ እናስገባትና ፕራንኩን ይፈቱታል። ትንሽ ነው የቀራት። መቶ ምናምን ሰብስክሪብ ነው የቀራት እና እና ግዛት፣ እኔ ጋርም ያላችሁ ሰዎች እየገባችሁ በል ሰብስክራይብ አርኳት፣ ውዶች የማሮች፣ የኔ ፍቅሮች ማለት ነው። ሰላም ሰላም፣ ወደ ማርታ ኢትዮ ተከታታዮች እንዴት ናችሁ? ደህና ናችሁ ወይ? እኔ አላውላችሁ፣ እግዚአብሔር ይመስገን፣ ሁሉ ሰላም፣ ሁሉ መልካም፣ እኔ በጣም ደህና ነኝ። እኔ የምላችሁ ሀይሚና ብሩክን ሲላፉ ማየት፣ ሲጨቃጨቁ ማየት፣ ጸጉሯን ሲበትን ማየት፣ ኤቭሪቲንግ አልናፈቃችሁም? የኔ ልቤኳ አንተ የአራት አባቱ ልጅ የአራት አባት ልጅ ምናምን መባባል አናፈቃችሁም? ያ ነገር አናፈቃችሁም? እንዴት ነው ያ ነገር ቶሎ ቶሎ የናፈቆሳ ካለ ለምንድ ነው ሀይሚን ቶሎ ቶሎ ብለን ሁለት መቶ ሺ አስገብተናት ፕራንክ ነው ብሩክን ፕራንኩን ተረድች ካለው ይቅርታ ይቅርታን ተቀብያለው ተባብለው የሚመጡት ነገሩኝ፣ ቤተሰብ እና ያን ነገር ለማድረግ ዝግጁ ናቸሁ ወይ? ቶሎ ብለን ሁለት መቶ ሺ እናስገባት። መቶ ሰብስክራይብ ይቀራል። በእናታችሁ ዛሬ መግባት አለባት። ከዛ ብሩክም ቃሉን የገባላት ቃል ታውቃላችሁ አይደለ? ሁለት መቶ ሺ ስትገቢ የማደርግልሽ ነገር አለ ብሏታል። ምንድነው የሚያደርግላት እስቲ እንይ። ሰርፕራይዙን ለማየት አልጓጓችሁም ወይ? ፍቅ ይታርቀው ምን አይነት ነገር ነው የሚያደርግላት? ምን አይነት ሰርፕራይዝ ነው የሚያስደስታት? በቃ ምንድን ነው የሚያደርግላት? የቡቡን ስጦታ ለማየት አልቸኮላችሁም? ምንድን ነው በእናታችሁ ቶሎ ቶሎ ሰብስክራይብ እናርጋት። ና በቃ ሁለት መቶ ሺ አስገብተናት ያለውን ነገር አብረን እንየ፣ ደስታቸውን አብረን እኔ እንዴት እንደናፈቀኝ በቃ ሲደዋወሩ ያ በፍቅር በቃ በፍቅር ሰላም ስትለው ስትሽከረከርበት፣ ጸጉሯን፣ ሲባክናት፣ ሲያዝላት፣ በቃ ሲያሽከረክራት ያለውን ሞመንት እንዴት እንደናፈቀኝ። ፍቅራቸውን ሲገላለጹ የነበረበት ሞመንት እንዴት እንደናፈቀኝ የእውነት መነግራችሁ እና የእውነት እኔ ያ ነገር በጣም ናፈቀኝ ያ ነገር በቃ እንዲህ ደስ እንዳለ ማለት ነው። እና ቤተሰብ በእናታችሁ እየገባችሁ ሀይሚሻን ቶሎ ብላችሁ ሁለት መቶ ሺህ አስገቧት። ቶሎ ብላችሁ ሁለት መቶ ሺህ አስገቧት። ለምን ብትሉ ከዛ እውነት ነው የምነግራችሁ ማለት ነው ሌላ ነገር ሳይፈጠር ሌላ አዲስ ድራማ ሳያመጡብን ቶሎ ብለን ነገና ዛሬ አስገብተናቸው ሁለት መቶ ሺውን ከዛ ሀይሜን በቃ በፕራንክ ትተዋለች። ይቅርታ ትቀበላለች፣ የብሩክን ይቅርታ ማለት ነው። እርግጠኛ ነኝ ይቅርታውን እንደምትቀበል ለምን እንደሆነ ታውቃለች። በቃ ሁለት መቶ ሺ ለመግባት ነበረ ፍላጎቷ፣ በጣም ነበር የጓጓችው። ብሩኬን ደግሞ ወደ ሁለት መቶ ሀምሳ ምናምን እያለን ማለት ነው። እና በቃ እኔ በጣም ነው የናፍቀኝ አብዙ ሀይሜና ብሩክ በፍቅር ብቻቸውን ሶሲሳትኑር ዳኒ ሳይኑር በቃ ብቻቸውን የሚቦርቁበት ፍቅራቸውን የሚገላለጹበት ነገር ነው። ከምንም በላይ የናፈቀኝ ማለት ነው፣ የእውነት የምነግራችሁ። እና ያ ነገር እንዴት እንደናፈቀኝ ልነግራችሁ አልችልም፣ ከምላችሁ በላይ ማለት ነው። እና ቤተሰብ ቶሎ ቶሎ ብላችሁ ሀይሚንም ሰብስክራብ ማድረጋችሁን እንዳትረሱ። እኔ ጋር ያላችሁ ራሱ እየገባችሁ እስካሁን ያላደረጋችሁ ሰዎች ሀይሚን ገብታችሁ ሰብስክራብ ማድረጋችሁን እንዳትረሱ። ለምን መሰላችሁ? ጥል ሲበዛ ያስጠላል። ተመልሶው ለመታረቅ ይከብዳቸዋል እና ይታረቁ። የእውነት የሀይሚና የብሩክን ፍቅር የምትፈልጉ ሰዎች፣ ብሩክም ሀይሚም እንዲታረቁ የምትፈልጉ ሰዎች፣ በቃ ምን ብዬ ልንገራችሁ ማለት ነው። በቃ ቶሎ ቶሎ ብለው ፍቅራቸውን በቃ በፍቅር የሚመጡበት አውሶ የት ነኝ። ዱባይ ተመልሶ ይዟት ይመጣ ይሆን? ሁለት መቶ ሺህ ሲያስገባል የት ነው ይዟት የሚሄደው? በቃ አድርጌ ማላቅላትን ነው ማደርግላትን ማስደሰታት ሀይሚ ማስደሰት በጣም ይወዳል ታውቃላችሁ። ብሩክ ወይ ቤት ይገዛላት ይሆናል ወይ መኪና ይገዛላት ይሆናል አይታወቅም። በጣም ለየት ያለ ነገር ነው ያለኝ ያላት ብሏል። ሁለት መቶ ሺህ ስትገባ ማለት ለምን ያደርግላታል ብሩክ። እስካሁን ቃሉን እየፈጸመ ቃሉን እያከበረ ያለ ሰው ነው። የሚያደርግላትንም ማለት ነው አይታችኋል ማለት ነው እና ሀይሚ መክፈቻውነት እና ያ ለሳ ነው እና እንዴት ነው በቃ እየገባችሁ ግን፣ እናንተም ቶሎ ቶሎ ብላችሁ ሰብስክራይብ ማድረጋችሁን እንዳትረሱ፣ ማበረታታቻችሁን እንዳትረሱ። በቃ አርጓት ሰቀል ሰቀል አርጎት ብላለች ኢንስታግራም ላይ ስቶሪ ላይ ማለት ነው፣ እና ሰቀል ሰቀል አርጉት እና በቃ ለመቀኛም ለሸረረኛም እኛን ሰጥ ምናምን እያለን እንዘፍናለን። በቃ ሀይሚሻ ሁለት መቶ ሺህ ገብታ ማየት ናፈቀኝ ከዛ በቃ ይናፈቀኝ ነገር ቢኖር ሀይሚ እና ብሩክ በፍቅር የሚመጡበት ቀን ሁለት መቶ ሺህ ገብተው ማለት ነው። ፍቅር ወይ ወይ ይን ያለው ከዛ፣ ይቅርታ ይባባላሉ፣ ፍቅራቸውን ይገላለጻሉ። ሆ አራቱ ልጆች እንኳን አይሚ ሆድሽ ውስጥ ያለው አባትየውን አምጪልን እያሉ እያለቀሱ ነው። የሆነ ተመነግራችሁ ማለት ነው። እና አባትየው ራሱ ናፍቋቸዋል ልጆቹ ራሱ ማለት ነው። እና ቤተሰብ ልጆቹን ከምናስለቀሳቸው የወተት እና ዳዲ ዳይፐር አልገዛህልኝም እያለ እያለቀሱ ነው። እና ሀይሚን ሁለት መቶ ሺ እናስገባት። ቤተሰብ ምን ትላላችሁ? ምን ሁለት መቶ ሺ አስገብተናት ርችት እንደኩስ ደስታዋን ጣም ታድርግ። በቃ ያሌለ ቀውጥ በሆነ ፕሮግራም ይከበርላታል ማለት ነው እና ኢኒዌይስ የእውነት እኔ በጣም በጣም ትንሽ ነው የቀረት። ሁለት መቶ ሺህ መቶ ምናምን ሰብስክራይብ ማለት ወይ ዛሬ ወይ ነገ ተሞላዋለች ብዬ አስባለሁ ማለት ነው እና ቤተሰብ ሰብስክራይብ ማድረጋችሁ እንዳትረሱ። ሀይሚና ብሩኬን እኔንም ሰብስክራይብ አድርጌ